እሳጢያ ድምታ ሊመጣያልኳችው ታሪኩ የነቢየ እግዚአብሔር ዳዊት ታሪክ። ዳዊት በሕይወቱ እድሜውን ሙሉ ያለቀሰባት አንድ ኃጢአት ሰርቶ ምንድን ነው ካላችሁ፣ በመጀመሪያ ስራ መፍታት። ስራ ፈትቶ በቤቱ ሰገነት ላይ ሲመላለስ ኦርዮ የተባለ ኬጢያዊ ሰው ሚስት ገላዋን ስትታጠብ አየ። ባየ ጊዜ ልቡ በዝሙት ጦር ተነደፈ። ማናት ይቺ ሴት ብሎ ጠየቀ። የኬጥያዊው የኦሪዮ ሚስት ናት አለ። አስመጣት። ተመልከቱ፣ ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለ። ባለትዳር ነው ሲባል ማቆም አለብሽ። ባለትዳር ናት፣ ባለትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው ማናት አለ። የኦሪዮ ሚስት ናት አስመጣት። አስነወራት ይላል። ምን አለ መጽሐፍ ቅዱስ? ባልና ሚስት ተስማምተው የሚፈጽሙትን ሩካቤ ሩካቤ አወቃት ይላል፣ አዳም ሚስቱን ሔዋንን አወቃት ይላል። ከህግ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይነት ልጅን ሴት አስመጣት አስነወራል። ሴቲቱ ገላዋን ትታጠብ የነበረው ከወር ልማዷ ነጽታ ነበርና፣ ወዲያውኑ ጸነሰች። ከዛ እንዳረገዘች ላከችበት መልክተኛ። ስለዚህ ዳዊት ምን አረገ? ጦር ሜዳ ደብዳቤ ልኮ ኬጥያዊውን ኦሪዮን አስመቶልኛል። እንዴት ነህ ጦሩ እንዴት ነው ሰላም ነው ያለው እግዚአብሔር ይመስገን ታቦተ ጽዮንን ይዘን እግዚአብሔር አልተወንም ጠላቶቻችን ድል እየነሳን ነው አለ በልሽ ወደ ቤት ግባና አረፍ በል አለው አላማው ምንድነው ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል እሱ ነው እንዲባል ኦሪዮ ውጭ አደረ ከዛ ዳዊት ሲያጣራ ውጭ አደረ ምን ነው አለው የእግዚአብሔር ታቦት በደጅ አድራ ታቦተ ጽዮን በደጅ አድራ? የእስራኤል ጎበዞች ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለዋል? አይገርም። ኦሪዮ ኬጥያዊ ነው። ኬጥያውያን አሕዛብ ናቸው። ከአሕዛብ ወገን መጥቶ ተገርዞ ነው እስራኤል ላይ ሆኖ ኬጥያዊው ኦሪዮ ለዳዊት ስለታቦተ ጽዮን ክብር ይንገረው። በእውነት አይገርማችሁ ስለ ታቦተ ጽዮን ክብር የእግዚአብሔር ታቦት በደጃ አድራል። አንዳንድ እኮ የማያምኑ ሰዎች ከእኛ ተሽለው ይመክሩናል። እና ኦሪዮ ስለ ታቦተ ጽዮን ክብር ለዳዊት እንዴት ይነግረው የእግዚአብሔር ታቦት በደጃ ድራ። እንዴት እኔ ከሚስቴ ጋር ገብቼ የተኛለዋል? ከምኔ ጋር ገብቼ ከሚስቴ ጋር ዳዊት እኮ ከሰው ሚስት ጋር ነው የተኛ። ምንድን ነው እያለን ያለው መጽሐፍ ቅዱስ? እግዚአብሔር ምን ሊለን የፈለገው? ልብ አምላክ እኮ ነው። ዳዊት ሰባት ሀብታት የተሰጡት እኮ ነው። ማንንም እንዳናምን ነው። ምመና እገሌ የበቃ ነው፣ እገሌ ነቃ ነው፣ ጸሎተኛ ነው፣ ሰባኪ ነው፣ ዘማሪ ነው፣ አጥማቂ ነው ብላችሁ ማንንም እንዳታሙ። ኃጢአት ያላዋረደችው ሰው የለ። ሺህ ጊዜ ቢዘምር ከዳዊት ይሻላል ይበልጣል ዳዊት እግዚአብሔርን እያየኩ ነው የዘመረው። ግን ኃጢአት ሲያዋርድ የማይጥለው የለ። እንዲ ቆመን ስንናገር አይታችሁ አቤት ሲዘምር አቤት ሲቀድስ ብላችሁ ማንንም እንዳታምኑ። ከዳዊት አንበልጥ ምንም ብንሆን። ወግታ የጣለቻቸው ብዙዎች ናቸው። ኃጢአት ያላዋረደችውን ከመዋረድ ይጠብቀን እግዚአብሔር። ዳዊት ነገሩ አላመር ሲለው ደብዳቤ አስይዞ ላከው። ይገደል የሚል ደብዳቤ ኬጥያዊ ኦርዮ ወደ ጦር መሪ ወደ ኤልያ ቤዶ ያን ደብዳቤ ሰጡ። የሞቱን ደብዳቤ ይዞ እንደ ባህራን የሚገደልበትን ይዞ እንደ ኢሳሐቅ እንደ ክርስቶስ ደብዳቤ ይዞ ሄዶ ሰጠው። ጦር መሪው ሲያየው ይሄ ሰው እየገደል የሚል ነው፣ የንጉሥ ትእዛዝ ነው፣ ምንም ማድረግ አይችልም። ወታደሮቹን ጠራና፣ ኬጢያዊውን ኦርዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሸሹ አላቸው። እሺ አሉ። ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ እንጥላችሁ፣ ከድታችሁ እስራኤልን ከድታችሁ፣ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ። ይነ ይህ ሁሉ ሲሆን ማን ይመለከታል? አሁን ነቢዩ ናታን መጣ ወደ ዳዊት። ምንድን ነው አለ። ዳዊት ደነገጠ። አመጣጧ አላማረው። እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል። ምነው? ምን ተፈጸመ? አንድ ሰው ብዙ በጎች ነበሩት አለ። ባለጸጋ ሰው ብዙ በጎች ነበሩ። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ዳሃ ሰውዬ ነበረ። ይህ ዳሃ ሰው ወደ ሩቅ አገር ሲሄድ ይቺን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ እቺን አንድ በግ ሰጠው። እስከ መጣ ጠብቅልኛል። እሽ ተቀበለ። የባለጸጋ ከዚያ ከዚያስ እንግዳ መጣበት። የባለጸጋ እንግዳ ሲመጣበት፣ ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰውዬ አንዲት በግ አረደበት። ይህ በደል ተፈጽሟል ባገራ። ዳዊት አዘነ። ይሄ ሰው ምናምን ጤናው ስለ አንድ ፈንታ አራት እጥፍ ይመልሳል። ስንትጥፍ ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ያ ሰው አንተ ነህ። ያ ሰው አንተ ነህ። አቤት የሰው ኃጢአት ስለሰማ ደስ ይለናል፣ ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተ ነህ። መቶ በጎች አሉት የተባልከው፣ እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች፣ ብዙ ቁባት ነበሩ። አንተ ነህ ባለ ብዙ ሚስት። አንተ ነህ አንዲት በግ አለው የተባለ ኦሪዮን፣ አምኖ ጥሎ ለሄደ ጦር ሜዳ ሊዋጋ እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው። ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት እሱንም አስገደልከው ንጉሶ የፈረድከው በማን ላይ ነው በራስ ላይ ነው ዳዊት ይገርማቸዋል ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለ አራት እጥፍ መለሰለት እግዚአብሔር አራት እጥፍ እንዴት ከዚህ ሴት ከቤርሳቤ ከኦሪዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ታሞ ጮሆ እግዚአብሔር አልሰማውም ልጁ ሞተ አንድ በሉ ሁለት የዳዊትን ሴት ልጅ ሴት ልጁ ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች የገዛ እህቱን ደፈራት የገዛ እህቱ በቁሙ አቀበራት አዋረዳት ዳዊት አለቀሰ ስንት ሆነ ሶስተኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው ስንት ሆነ ሶስት ገዳዩ አቤሴሎም ደግሞ ዳዊት ላይ አምፆ በጦር ሜዳ ተገደለና ሞተ ስንት ሆነ አራት ጊዜ አንዳንድ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምር እንዳትሉ ምመና የቃልህን ፍሬ ያበላህ ይችላል። እግዚአብሔር የማይሰማ እንዳይመስላል። አሁን ይህን የምናነሳው ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢአቱን ምን ለማድረግ ነው? መልሱልኝ። ኃጢአቱ ተደበቃል አልተደበቀ እንጂ ብላችሁ እዚያው ደምረን ላይ የዳዊትን ኃጢአት እየሰማችሁ ነው አይደለም? እኔው በአደባባይ እየተናገርኩ ገና ሌላ ደምሬ እጅ እናገራለሁ ኃጢአቱ እንደብቃለሁ ብሎ ነበር መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ መማሪያ ከመሆኑ ይሰውራችሁ አይገድ የላይ ራሱ ኃጢአቱ እንኳን ደብቀለትም እግዚአብሔር አብርሃም ይስሐቅን ወለደ ይስሐቅ ያዕቆብን ወለደ እሴይም ዳዊትን ወለደ ዳዊትም ከኦሪዮ ሚስት ሰሎሞንን ወለደ ይላል ከማን ሚስት ኃጢአትን ስደብቅ እግዚአብሔር ይገልጥብሃል ስትገልጠው ይደብቅልሃል ኃጢአታችንን ለመግለጥ እግዚአብሔር ገባት ይባላል ሁልጊዜ ነው ሰው ግራ የሚገባው ከቃሉ ጋር ነች ሰውዬ ሰው ግራ መጋባቱ አንዱ ላግባ ልመንኩስ፣ አንዱ ግራ መጋባት ነው። ሲያጣ ሲያጣ ልመንኩስ ይላል፣ ሲያገኝ ሲያገኝ እንደዚያ ይላል። ብሎ ተብሎ ይታሰባል ነው እንጂ እርግጠኛ መሆን አይቻልም። እንደዚያ ይላል፣ ሰው ግራ ይገባዋል። ሌላው ቆርቶ እኮ እቤት ለዋል ቤተክርስቲያን፣ እንደው አሁን ቤተክርስቲያን ልሂድ አልሂድ ምርጫ ነው ይሄ። ነጩን ሸሚዝ ልልበስ ቀዩንም፣ ሰው በዚህ ሁሉ ነው ግራ የሚገባው። ግራ መጋባት የህይወት በጣም ትልቁ መከራ ነው። ሸቀጣ ሸቀጥ ልነግድ ቡቲክ ልክፈት፣ ይህም ግራ መጋባት። ሁልጊዜ የሰው ልጅ የእርግጠኝነት ስሜት የለው። ታዲያ ምንድን ነው? ምንድን ነው ለዚህ? ስሙት ኖን ማይቶት ለግሬ ህግ ከብርሃን ለፍኖት ህግህ ለግሬ መብራት ለመንገዴም ብርሃን ነው። እስኪ በሉ ህግህ በሉ ለግሬ መብራት ለመንገዴም ምንድን ነው? ብርሃን ነው፣ ብርሃን ነው የእግዚአብሔርን ቃል ሁልጊዜ የሚማሩና የሚያነቡ ሰዎች ውሳኔያቸው ሁሉ ብሩህ። ጊዜው ወረት ነው። ሀብት ቢያስከብር ለጊዜው፣ እስኪጠፋ ጊዜ ሹመትን ቢያስከብር ለጊዜው። የዚህ ዓለም ሰው ሆሆ ዋዘኛ አይደለም። ለተሾመ ሁሉ እያጨበጨበ የሚኖር አንድ አዝማሪ ነበረና አጼ ቴዎድሮስ በጦርነት ተሸንፈው ሳለ የኮሶስ ሻጭ ልጅ ምናምን እያለ ዘፈነ ዘፈን እና መልሶ አጼ ቴዎድሮስ ጦርነቱን አሸንፈው ከተማ ሲገቡ ደግሞ ምን አድረግ መሰላችሁ? አሁን ምን ያደርጋል የአዝማሪ ቀልማጣ ይገባዋል እንጂ በሰይፍ ሊቀጣ አለ። በል በተናገረው ፍረድበት አሉ ይባላል። ቀድሞ እንዲያብሎ እንዳልተሳደበ ደግሞ መልሶ አንዱ ሲያሸንፍ ለአንዱ አንዱ ሲያሸንፍ ለአንዱ የዚያ አዝማሪ ሕይወት ያለው ሰው ነው። የዚህ ዓለም ሹመት ቢያስከብር ለጊዜው ነው። አምና ላጨበጨበ